ሀገራችንእና ክልላችን አሁናዊ ሁኔታን እና ቀጣይ ምን እንደሚጠበቅ ከማን ምን ይጠበቃል፣ በሚል ተወያይተን መክረን ዘክረን ሁሉም የድርሻውን እንዲወጣ እና ባለቤት እንዲሆን ለማድረግ የነበሩን የመረጃ ክፍተቶችም ያረዳል። ልዩነቶችም ካሉ የጋራ በማድረግ የተቀራረበ አስተሳሰብ እና እውቅና ኑሮን ሁላችንም የድርሻችን እንድንወጣ ታስቦ በተዘጋጀው መድረክ ሁላችሁም አምናችሁበት ቅድሚያ ሰጣችሁ ከታች ጀምሮ እየተወያያችሁ መጣችሁ እዚህ ስለተገኛችሁ፣ በድጋሚ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። ሀገር የሁሉም ናት። ሁላችሁም እንደምታውቁ ሀገሬ ሁሉም ከሆነች ደግሞ ውድቀቷም፣ ልማቷም፣ ብልጽግናዋም፣ ድህነቷም የሁላችንም ነው የሚሆነው። ይህንን በዚህ ልክ ከተረዳን ደግሞ ሁላችንም በየሚናችን በየመስኩ በተሰጠን መክሊትና ኃላፊነት ተባብረን ተነጋግረን ተመካክረን የጋራ አድርገን የድርሻችንን እየተወጣን ማሳደግ፣ ማበልጸግ፣ ማልማት ይጠበቅብናል ማለት ነው። ሀገራችን ኢትዮጵያ በተለያዩ መስኮች በዓለም ሞዴል ምሳሌ የሆነች ነጻነቷን እንዳሁን እንኳን ፊደል ባልቆጠሩ ዜጎቿ አስከብራ የኖረች በተፈጥሮ ሀብቷ የበለጸገች ያደገች ስልጣኔን ከሌላው ዓለም ሁሉ እኩል የጀመረች አገር ሆና ሳለ አሁን ላይ በዚህ ደረጃ እንድንሆን ያደረጉት ምክንያቶች ምንድናቸው ብለን ቆም ብለን እንድናስብ እና እንድንመክር ቀጣይ አቅጣጫ እንድናስቀምጥ በድጋሚ እንደገና የድርሻችንን እንድንወስድና እንድናቅድ የሚያደርግ ጊዜና ሁኔታ ላይ ስላለን ሁላችንም ለዚህ መተባበርና የድርሻችንን መወጣት ማሰብ፣ ትናንትን በደንብ መቃኘት፣ ዛሬን በደንብ መሆን፣ ነገ በትክክል ማለምና ማቀድ ግድ የሆነበት ጊዜ ላይ ነው ያለነው። አሁን የምታዩት በየትኛውም ዓለም ጫፍ የሚከሰት አለመግባባት ጥያቄዎች ልዩነቶች የልማት የሰላም የብልጽግና ጥያቄዎች በሁሉም ዓለም ላይ ያሉ ግጭቶችን በተመሳሳይ ልዩ የሚያደርገው ግን ግጭቶችን የምንፈታበት መንገድ፣ ጥያቄዎቻችንን የምንመልስበት መንገድ፣ ሁሉም የድርሻችንን የምንወስድበት መንገድ፣ ድርሻችንና መክሊታችንን ለይተን ለዚያ ለጥሩ ነገር የምናደርገው የጉዞ ሁኔታና አረዳድ ብቻ ነው። ስለዚህ አሁንም ክልላችንም አገራችንም ያሉበትን ክፍተትም ይሁን ጥንካሬ ለይተን አውቀን በውል ተረድተን ሁላችንም መተባበርና ለየድርሻችን ተወቅ ለልጆቻችን የተሻለች ሀገርና የተሻለች ክልል ማበርከት የሚጠበቅብን ጊዜ በመሆኑ ይህንን አስባችሁና አልማችሁ የነበራችሁ ውይይት ላይ በአንድም በሌላም በየቀኑ እንከታተል ስለነበር በጥሩ ሁኔታ ተረድታችሁ የድርሻችሁን የእናንተን መብትና ግዴታ በትክክል ተረድታችሁ አውቃችሁ መነሳት የሚገባቸውን ጥያቄዎች በትክክል ለይታችሁ ከመንግስት ምን ይጠበቃል? ከእኔ ምን ይጠበቃል? አሁን ያለንበት ሁኔታ በዚህ መልኩ ቢቀጥል ክልላችንና ሀገራችን ወዴት ይሄዳሉ የሚለውን እውነትም መምህር በሚያስብል ደረጃ ለይታችሁ አበጥራችሁ አቅጣጫ ያስቀምጣችሁ ነው የመጣችሁት እዚህ። እያንዳንዱ መድረክ ላይ ኦልሞስት ተቀራራቢ በሚባል ደረጃ ላይ ሀሳቦቹ ተመሳሳይነት ያላቸው ተመሳሳይ አረዳድና ይዘት ያላቸው ሀሳቦች በአግባቡ ተነስተዋል። መምህር የሁሉም ሙያ አባት ትምህርት የሁሉም ሙያ ምንጭ መሆኑን ባረጋገጠ መልኩ በትክክልም ለይታችሁ፣ በትክክልም መምህርነታችሁን በሚያሳይ መልኩ መነሳት የሚገባቸው ሀሳቦች ሳይዛነፉና ሳይንሻፈፉ በአግባቡ በመረዳትና በማንሳት ጥያቄዎቻችሁን እያነሳችሁ እዚያው መፍትሄም እየሰጣችሁ የቀጣይ አቅጣጫም እያስቀመጣችሁ የመጣችሁ በመሆናችሁ ትምህርት ቢሮ በእናንተ የኮራና የተደሰተ መሆኑን ሳበዝግላችሁ በደስታ ነው። ስለዚህ ዛሬ ላይ ስንወያይ ትላንት ጀምሮ ከታች እየተወያያችሁ የመጣችሁበት ቢሆንም ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ስንወያይ ይሄ ቃል ብቻ አይደለም፣ መሪ ቃል ቃል ብቻ አይደለም፣ ሁሉንም ነው። ሁሉንም ትላንትን፣ ዛሬን፣ ነገን። ማን ምንድን ነው? ከኛ ምን ይጠበቃል? ባናደርግ ምን ይመጣል? ግዴታችን ባንወጣስ ምንድን ነው የሚከተለው? ነገ ልጆቻችን ምን አይነት ሀገር ይጠብቃሉ? ለልጆቻችን ጥሩ ሀገር ለማስረከብ ምን እንስራ የሚለውን ጭምር የያዘ ቃል በመሆኑ ይሄ ቃል አደራም ጭምር፣ ለነበረው አስተዋጽኦ ክብር፣ ለሚቀጥለው ደግሞ አደራ የምንሰጥበት ቃል ስለሆነ ይሄንን ቃላችንና ሞቷችንን ባህል አድርገን የስራ ባህል አድርገን ክልላችንና ሀገራችንን ለመለወጥ የተሻለ ትውልድ ለመፍጠር ዝግጁ የምንሆንበት መድረክ ነው ማለት ነው። ይህ ውይይት ይቀጥላል። እስከ ፌዴራልም ፌዴራል ደረጃ የሚሄዱ የዚህ ክልል ተወካይ መምህራን ቅድም ባለው አግባብ በበሰለ መልኩ ሚዛንን በጠበቀ መልኩ ሀሳባቸውን አንስተው ጥያቄያቸውን አንስተው የራሳቸውን አስተዋጽኦ አበርክተው ይመጣሉ ብለን እንጠብቃልና ና በድጋሚ የሙያው ሁሉ አባት መሆናቸው ትውልድ ቀራጭ ባላደራ የአገር ዋስትና ናችሁ በመባላችሁ በሙያችሁ ልትኮሩና ልትደሰቱ ይገባል። ልንደሰት ልንኮራ ይገባል ማለት ነው።